ደግ እየሰራ መሆኑንም የአማራ ክልል ጤና ቢሮ አስታውቋል። ስራው ድንቅ ደስ አለው። የአማራ ክልል ጤና ቢሮ ዓለም አቀፍ የሴቶችን ቀን የፌዴራል፣ የክልል የስራ ኃላፊዎች እና የተለያዩ እንግዶች በተገኙበት አክብሯል። በእለቱ በክብር እንግድነት የተገኙት የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ ሴቶች የሰላም ተምሳሌት በመሆን ሀገርን ለማስቀጠል ሚናቸው ይጎላ ነው ብለዋል። ሴቶችን በሁሉም ዘርፍ አካቶ ተጠቃሚነታቸውን ማረጋገጥ እንደሚገባም ነው የገለጹት። የሴቶች ተጠቃሚነትንና ተሳታፊነትን ለማረጋገጥ በተወሰኑ ተቋማቶች ብቻ መፈጸም ራሱ በቂ አይደለም። ለዚህም ነው የሴቶች እኩልነትን ለማረጋገጥ የሁሉም ተቋም ኃላፊነት የሁሉም ማህበረሰብ ኃላፊነት መሆን አለበት ተብሎ እየተሰራም ያለው። በመሰራቱ መልካም ጅምሮች የተገኙት። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ሴቶችን በጤናው ዘርፍ ተደራሽ ለማድረግ አሰራርን በማዘመን እየተሰራ መሆኑን ገልጸዋል። የሴቶችን የጤና አገልግሎት ተጠቃሚነት ሊያረጋግጥ የሚችል ተደራሽነትን፣ ጥራትን፣ ፍትሐዊነትን፣ ዘላቂነትን ማዕከል ያደረገ የጤና ስርዓት ለመገንባት ጉልህ አስተዋጽኦ የሚያበረክት መሆኑ አውቀን እና የሀሳብ አድማሳችንን አስፍተን ውጤታማ ተግባር ለመፈጸም የሚያስችል ብቃትና ሥነ ምግባር የተሞላበት አሰራርን ለማስፈን የበለጠ የሚያነሳሳል ነው። ከዚህ በማስከተል ቀኑን ስናከብር ዕለቱን ከማሰብ በላይ የሴቶችን ተሳትፎና ተጠቃሚነት የበለጠ የምንወያይበት፣ የምንመክርበት እና የጋራ ሀሳብ ይዘን ነገ ለምንሰራቸው ስራዎች የምንዘጋጅበት ዕለት ነው። የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በበኩላቸው እንደ ሀገር ለውጦች እየተመዘገቡ መምጣታቸውን ገልጸው ሴቶች መብታቸውና ደህንነታቸው ተጠብቆ በኢኮኖሚ ተጠቃሚ ለማድረግ መስራት ይገባል ብለዋል። የቁጠባ ባህል መዳበር፣ የተሻሻሉ ቴክኖሎጂ ተጠቃሚ ሆን፣ አጠቃላይ የሴቶች የኢኮኖሚ፣ የማህበራዊና የፖለቲካዊ ተሳትፎ መሻሻል፣ ሌሎች የሚከናወኑ መደበኛ ተግባራት እንደተጠበቁ ነው። የሴቶችን መብትና ደህንነት በማስጠበቅ ሁለንተናዊ ተሳታፊ እና ተጠቃሚነታቸውን ለማረጋገጥ ያልተፈቱ የጋራ ጥረት የሚጠይቁ በርካታ ጉዳዮች ስላሉና የሴቶች ጉዳይ የልማት የእድገት፣ የመልካም አስተዳደር ጉዳይ እና የሁሉንም አካል ርብርብ የሚጠይቅ በመሆኑ ሁሉም አካል የበኩሉን ድርሻ እንዲወጣ ጥሪን አስተላልፋለሁ። የመድረኩ ተሳታፊዎች የሴቶች ተሰሚነትና ተሳታፊነት እንዲረጋገጥ በትኩረት መስራት የሁሉም ድርሻ ነው ብለዋል። በተለይ በኢኮኖሚ ራሳቸው እንዲችሉ ሴቶች ሁሉም አካል በየደረጃው ያለ በባለሙያም በአመራርም የሚሰራ አካል ግንዛቤው ኑሮት ሴቶችን እንዲያግዝ ያላቸውን አቅም እንዲጠቀሙ እንዲያደርግ እድል የሚፈጥር ነው ብዬ እወስዳለሁ። ሴቶች ላይ የሚሰራ ተቋም እንደመሆኑ መጠን በተለይ የሴቶችን ተጠቃሚነት ለማረጋገጥ በተለይ ጤና ተቋማቶቻችንን ለእናቶች ጤና አገልግሎት ምቹ፣ ሳቢ የማድረግ ስራዎች እናቶች ሳይንገላቱ በጤና ተቋም በአቅራቢያቸው አገልግሎቱን እንዲያገኘው የማድረግ ስራዎች በሰፊው እየሰራ እንገኛለን። በመርሃ ግብሩ ለተለያዩ አካላት እውቅና ተሰጥቷል። የአማራ ክልል ጤና ቢሮ የስራ ኃላፊዎችና ባለሙያዎች በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ተገኝተው ለወላድ እናቶች የአልባሳት ድጋፍ አድርገዋል። አካባቢ ጥበቃና ደን ባለስልጣን ወቅታዊ ችግሮችን ተቋቁሞ ያከናውናቸው ተግባራት